ያቺን የቅድስት ልደታ ማርያም የመጀመሪያ ጊዜ ዓመታዊ ክብረ በዓሏን በቤቴ በራሴ ቤት ማለት ነው እና ሳከብር እግዚአብሔር የተመሰገነ የመጀመሪያ ጊዜ ማለት ነው እና ሙሉ ፕሮግራሙን ደግሞ አቀርብላችኋለሁኝ። እጅግ በጣም ነው ደስ የሚለው። አብራችሁኝ ሁኑ እስከ ፍጻሜ ድረስ። ራሱ የሰራሁት አስር ደቂቃ ብቻ ነው እንዳትሰላችሁ ማለት ነው እና ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ የደውል ምልክት ዋን ተጫኑ። አብራችሁኝ ሁኑ። ጤና ይስጥልኝ ወደ ዓለም ዘር ቲቪ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ በእያላችሁበት አለም ዳርቻ ሁሉ የብዛ ብያለውኝ። ለቤት አዲስ የሆናችሁ ሰብስክራይብ ላይክ፣ ሼር፣ ኮመንት በማድረግ እንዲሁም ደግሞ ቪዲዮ እንደለቀቁት ቶሎ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ማድረግ ቤተሰብ ሆኖ ልደታ ማርያምን የመጀመሪያ ጊዜ እንግዲህ በቤቴ ሳከብር ዓመታዊ ክብረ በዓልዋን ማለት ነው። ያው ወርሃዊ እንኳን ችግር የለውም ብዙ ጊዜ ሆኖኛል። ዓመታዊ ክብረ በዓልዋ ግን የመጀመሪያ ጊዜ ነው። ዛሬ ደግሞ እንግዲህ ለዛ አንዳንድ የሚያስፈልግ ነገር እናደርጋለን። በነገራችን ላይ ያው እንግዲህ በአቅማችሁ ልክ ነው የምታደርጉት ማለት ነው። እያንዳንዱ ነገር እኔ ከአቅሜ አንጻር ነው የሚሄደው ማለት ነው። ምንም አይነት ነገር ሳደርግ በአቅሜ ልክ፣ በራሴ በቤቴ፣ በራሴ ልክ ነው የሚሄደው ማለት ነው። ያው ማለት ልክ ነው ስላችሁ ለምሳሌ አመታዊ ክብረ በዓል ነው ብላችሁ ተጨንቃችሁ ተጠባችሁ ብድር ወስታችሁ ዱቤ ገብታችሁ ምናምን አይነት ነገር ሳይሆን እቤታችሁ ባፈራው አቅማችሁ በምትችሉት አቅማችሁ በቻለው ያክል ነው መሆን ያለበት ብዬ ነው ማስበው ማለት ነው። እኔ የማደርገው እንደዛ ነው እና እዚህ ጋር ደግሞ ኬኔቶ እንቆላለን እንደምታዩት እንግዲህ ቆላሁ ነው። አብራችሁኝ እንግዲህ ከኔ ጋር እስከ ፍጻሜ ድረስ ከሆናችሁ እንግዲህ ብዙ ነገር አሳያችኋለሁኝ። ያው ደስ ይላል፣ በነገራችን ላይ ማለት ነው። እና የትኛውም አይነት ነገር እናንተ ቦታ ሰታችሁ በውስጣችሁ ደግሞ ደስተኛ ሆናችሁ ባላችሁ ልክ ደግሞ ስታደርጉ በጣም ነው ደስ የሚለው ማለት ነው። እና እናታችን ልደታ ማርያም እንግዲህ አመታዊ ክብረ በዓሏ እንደምታውቁት እንግዲህ አርብ ቀን ነበረ። ይህንን ቪዲዮ ደግሞ ዛሬ እንግዲህ ለእናንተ እንዲደርሳችሁ ነው ኤዲት አድርጌ ማስተካከልላችሁ ማለት ነው። ያው አርብ ቀን ሐሙስ ቀን ነበረ። ሐሙስ ቀን እንግዲህ ከትምህርት ቤት መልስ መጥቼ ነው እነዚህ እየሰራው የነበረው ማለት ነው። ቤት አጽድቼ፣ ንፍሮ ነፈሬ እንደገና ደግሞ ኬኔቶ ምናምን አዘጋጀው ማለት ነው። እንግዲህ የኬኔቶውን እህል ጥቁር እህል ነጩም እህል ይደረጋል ምናምን ገብስ ማለት ነው እና ይደረጋል ይላሉ። እኔ ግን ያው ከነጩ ጥቁሩ ገብስ ነው የምመርጠው ማለት ነውና እና ጥቁሩን ገብስ እንግዲህ አማርኛው ሊጠፋብኝ ነው እና ምን ትሉኛላችሁ? አማርኛ ሊጠፋብኝ ነው። አማርኛ እንደ ፓንት ሊያጥረኝ ነው ማለት ነው። እና እዚህ ጋር እንግዲህ እየቆላው ነው እንደምታዩት። ያው ምጣዴ በጣም ትንሽ ና ግን ብትሆንም ደግሞ ባለችው ነገር እንዳለው አበቃቅቶ ማድረግ ስላለብኝ እንግዲህ ከትምህርት ቤት ከመጣሁ በኋላ ሐሙስ ቀን እንደዚህ እያደረግኩኝ ከሰአት ነበረ። እረፍት ሳለ መምጣት ብዬ አጋጣሚ ፈተና ስለነበረ አልመጣሁም። ፈተናዬን ተፈትኜ ትምህርቴን ተምሬ ጨርሼ ከዛ በኋላ ወደ ሰባት ሰዓት አካባቢ ነበረ ቤት የመጣው። ስምንት ሰዓት አካባቢ ጀመርኩኝ። ቤቴንም በጣም ያስጠላ ነበረ ማለት ነው እና ሙሉ ቤት ምናምን አጸዳድቼ፣ ኬኔቶ ሰርቼ እንደገና ደግሞ ዳቦውን እዚጋ ጋር አሳያቸዋለሁኝ ቲክቶክ ላይ እንደ አይታችሁ ታል ይመስለኛል ብዙዎቻችሁ ቲክቶክ ያላችሁ ብዙ ጊዜ ተለቋልና የሆነ ዳቦ በእንትን ማለት ነው በቅቤ ወይም ደግሞ በቅቤ ማለት ነው በዘይትም ማድረግ ይቻላል። ና በቅቤ ምናምን እያሉ ነበረ ና እኔ ደግሞ ሞክረዋለሁ ሞክረዋለሁ እያልኩኝ እስካሁን ድረስ አልሞክረው ነበረ ና እስኪ ቆይኔስ ምን አይነት ይሁን ብዬ በልደታ ማርያም ዳቦ ማለት ነው በመጋግረው በሱ እንግዲህ ሞክር ያለውኝ ታዩታላቸው ማለት ነው። እዚህ ጋር እንግዲህ በጣም እንትን እንዳይልባችሁ እንክሮ እንዳይሆንባችሁ ደግሞ ቢያንስ በዚህ ልክ ነው ማውጣት ያለባቸው ማለት ነው በዚህ ልክ ማውጣት ነው ያለባችሁ። ውሃ ታዘጋጃላችሁ። ከዛ ደሞ ውሃው ላይ ደግሞ ይህንን ትጨምራላችሁ። ከዛ ክድን ነው የምታደርጉት ማለት ነው። እንዲከፍታችሁ አተውትም አሁን መልሳችሁ ደግሞ እንዲ እንትን ካላችሁት በኋላ ትከድኑታላችሁ ማለት ነው። ያው ዞሮ ዞሮ እንግዲህ ያው ታውቃላችሁ ብዙዎቻችሁ ማለት ነው። እና እንዲህ አድርጋችሁ ከዛ በውሃ ታፈሉታላችሁ ማለት ነው። በደንብ አድርጋችሁ ትክትክ አድርጋችሁ አንደኛ ዙር ሁለተኛ ዙር ሶስተኛ ዙር አራተኛ ዙር ብላችሁ ብዙም ቀጭን እንዳይሆንባችሁ ፈር እንዲል አድርጋችሁ እንትንትሉታላችሁ ከዛ ደግሞ እዚህ ጋር እንደመጣው ነበረ ዱቄቱን ይዤ መጥቼ ያቦኮሁት የነበረው። እንግዲህ እዚህ ጋ ደግሞ አንደኛ ዙር ወጥተዋል። አሁን ሁለተኛ ዙር ደግሞ እንዲያርጌ ቁጭ አድርገውና ሲወጣ ደግሞ ያኔ መልሼ ደግሞ እጋግረዋለሁ ማለት ነው። ሁለተኛ ዙር ላይ ነው በነገራችን ላይ የምጋግረው። ከዛ ደግሞ እነዚህ ነገሮች ደግሞ ዘፈዘፍኩኝ አተር ነው ይሄኛው፣ ደግሞ ስንዴ ከመጣ በኋላ ለቅሚ አተሩንም ስንዴውንም ለቅሜ እንደዚህ ዝፍዝፍ ታደርጉታላችሁና በደንብ አድርጋችሁ ደግሞ ታጥቡታላችሁ ማለት ነው። አፈር ምናልባት አጋጣሚ እናንተ ያለቀማችሁ ታፈር ካለም ደግሞ እዛው ላይ ሽት ብሎ ይወጣል ማለት ነው። በተለይ ደግሞ ስንዴ ላይ ማለት ነው። እማ እንደምታዩት ነው እንግዲህ፣ በጣም ደስ የሚለው ያው እንግዲህ እዚህ ቤትም መዛም መዛም እያልኩኝ በትንሹ ቢሆን እንግዲህ በረከት አግኝቻለሁ። አሁን ያኛው ዳቦችንን ሁለተኛው ዙር ስለወጣ አሁን ደግሞ በትንሽዬ እንትን እንላለሁኝ ማለት ነው። ይህ ምጣድ ሰብሰብ ባርጋ የምትይዛለች አደለ። እሷ ደግሞ እንጨት ስለሌለኝ ብዙ ስለምትወስድብኝ ብዬ በእንደዚህ ማለት ነው እንትን አደረግኩት በትልቁ ማለት ነው። ምጣድ ዝም ብሎ ይሄ ፍላቱ አለ አደለ፣ በሱ አድርጌዋለውኝ እና ከዛ በኋላ ደግሞ እኔ ደግሞ ለምን በቂቤ እንኳን ቅቤ የለኝም፣ እና ስለዚህ ለምን በዘይት አላደርግም ብዬ እንደዚህ ያደረግኩና በጣም ደስ የሚል የሚጣፍጥ ነው ይሆንልኝ ማለት ነው። እኔ እንደው ፈርቼ ነበር፣ ወይኔ የማይሆን ነገር ይሆንብኝ ሆን እያልኩኝ ማለት ነው። ወይም ደግሞ ጣዕሙ ሌላ ይሆን ወይስ ምን አይነት ይሆን እያልኩኝ ነበረ። ግን በጣም ነው ደስ የሚለው። ቆይ ከአሁን በኋላ ደግሞ በትንሽዬ ዬ ይሄ ቤቴፋል እንትን አለኝ፣ በሷ ነው የምጋግረው ማለት ነው። በትንሽዬዋ እንትን ቴፋል ማለት ነው። ምድጃ ላይም ተደርጋ ከሰልም ላይ ሆነ ስቶቭም ላይ ሆነ እንትን ይደረጋልና ከዛ በኋላ እንደዚህ ታደርጉታላችሁ። ትንሽዬ ደግሞ እራሱ ኩፍ ብሎ ይወጣል ወደ ላይ ማለት ነው። ትንሽዬ ሲወጣ ከዛ ከታች ደግሞ እሳት ትጨምሩበታላችሁ። ከላይ ደግሞ ምጣዱን እንትን አድርጋችሁ ታለባብሱና ምጣድ ደግሞ ላይ ላይ ታደርጋላችሁ። ከታች ደግሞ በደንብ አድርጎ ብዙም እንዳይበዛባችሁ ማለት ነው። አንዳንዴ አሁን የእንትን እንዳይገባ እንትን ድምፅ እንዳይገባብኝ ብዬ ነው እና ድምፅ ሰማ ተብሎ ብዬ ያቋርጣለውኝ ምክንያቱም ኮፒራይት ምናምን እንዳይዘኝ ወይም ደግሞ የሕፃናት ስላልሆነ እንዳይዘጋብኝ ቻይና ላይም ማለት ነው። ለዛ ነው ማቆመው። ከዛ እንደምታዩት እንግዲህ እንዲያደረኩት ያኛው ላይ ሲሆን በጣም ይከብዳል። ማለት ይከብዳል ስላችሁ እንጨት በጣም ነው የሚወስደው ማለት ነው። ይሄ ጠቅላላ አድርጎ የሚይዘው ምጣድ እንደሆነ ጊዜ ያሳየኋችሁ ምጣዴ ላይ እንትን ስል በጣም ብዙ እንትን እንጨት ይፈልጋል ማለት ነው። ይሄኛው ላይ ግን ያው ይሄን አክልም ብዙ አይፈልግም። ስለዚህ ቶሎ የመብሰል ቻንስ ስላለው እኔም ጊዜ ስላልነበረኝም እንደገና ደግሞ ያው እንጨትም ስላልነበረ በዚህ እንትን አልኩኝ። ከዛ በኋላ ሁሉም ነገር ጨራረስኩላችሁ። አርብ ቀን ደግሞ ያው ትምህርት ቤት አሌኩም እንግዲህ ቅዳሴ እሄዳለሁ ብዬ አጋጣሚ ደግሞ በሆነ ጉዳይ አረፈድኩኝ። ከዛ ቤተ ክርስቲያን ሂጄ ጸሎቴን ጸልዬ እግዚአብሔርን አምላክ ለምኜ እመቤቴ ማርያምን ልደታ ማርያም እንግዲህ እናንተም ተሳሉልኝ ተሳልቼ የልቤን የውስጤን እንድትሞላልኝ የጎደሎን ጎደሎዬን። በቃ በምህረት በቸርነቷ እንድታስበኝ ከልጇ ጋር እንድታማልደኝ ጸልዬ ለምኛት። እንግዲህ ከዛ ወደ ቤቴ ተመለስኩኝ። ከዛ በኋላ ደግሞ እንደዚህ ያቀራርቤ ነበረ ቤቴ ደግሞ ፎ አርጌው ነበረ ማለት ነው። እና ያ ብዙዎቻችሁ ደግሞ በውስጥ መስመር ራሱ ቤት አያያዝሽ ደስ ይለናል ነ ብላቸው ጽፉልኛላችሁና ከዛ ደግሞ እንደዚህ ቄጤማውን ተናረረኩኝ። በትናንትናው ቀኑ ነበር፣ ሐሙስ ቀኑ ነበር፣ ማታ ነበረ ቄጤማውንም ያዘጋጀው ውጭ ላይ ነበር እናከብራለን ያልነው። አጋጣሚ ደግሞ በጣም ሀይለኛ ፀሐይ ስለሆነ በጣም ነው የሚደብረው። ይሁን እንግዲህ የተወሰነ ራሱ ቄጠማ ራሱ አስቀመጥኩኝ ማለት ነው። ውጭ ላይ እንትን እናደርጋለን እናፈላለን፣ ቡናም ሁሉም ነገር እዛው እንጎዘጉዛለን ብዬ ነበረ። ከዛ ግን ፀሐዩ አልቻልነውም። ነው ያው ቤት ውስጥ ነው ያከበርነው እላችኋለሁኝ። እና እዚህ ጋር ደግሞ እንደምታዩት ኬኔቷችን ይችን ትመስላለች። በጣም ነው ደስ የሚለው። እኔ በነገራችን ላይ ኬኔቶ እንትን ሲል ቀጭን ሲሆን አልወድም ማለት ነው እና በወፍራሙ ነው እንትን ምፈልገው እንደምታዩት እንግዲህ እዚህ ጋር ይኸው ዳቦ እንደዚህ ሆነች በዛኛው በኩል ደግሞ ሲገለበጥ ልክ የቅድሙ አይነት እንትን ነው ያለው አጋጣሚ የሆነው ደግሞ በዛኛው በኩል ገልብጫ ላሳየዋችሁም ይቅርታ ሌላ እንግዲህ ጎረቤቶቹን ጠርቼ በጣም ደስ በሚል ሁኔታ አብረን አከበርን ያው እነሱን ደግሞ ቪዲዮ ላይ ብዙን ጊዜ ባለፈም ነገር ነግሬያቸዋለሁ ንፍሬንም ይኸው እንግዲህ እንዲህ አድርጌ አንፍሬ በጣም ደስ በሚል ሁኔታ እግዚአብሔርን እግዚአብሔር የተመሰገነው። እመቤቴ ማርያም ቅድስት ልደታ ማርያም ደግሞ የዛሬ ዓመት በበለጠ በስራይም በሁሉ ነገር ላይ እሷ ከቀደመችልኝ እሷ ከፊቴ እህት ሆነልኝና ከዛ እንትን አድርጋለሁኝ ማለት በበለጠ ነገር ደግሞ በእለተ ቀኗን አከብራለሁ ብዬ አስቤያለሁ። እንግዲህ እግዚአብሔር አምላክ ይሙላልሽ፣ እመቤቴ ማርያም ትሙላልሽ፣ ልደታ ማርያም ትሙላልሽ በልልኝ። እንግዲህ በጣም ነው ደስ የሚለው የነበረው። እናንተ የታሳለፋችሁ? እንዴት ሆናችሁ? የት ነበራችሁ? ላለሁኝ የዛሬ አመት ደግሞ በሰላም በሰናይ እንድታደርሰን የእሷ መልካም ፈቃድ ይሁንልን። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ኑ። ቪዲዮን ከወደዳችሁት፣ ላይክ፣ ሼር፣ ኮመንት አድርጉ።